እዝች አያትም ቅድመያቶችም እኔም በርሸበት ማላውቀው ውብ የሆነች አገር ውብ የሆነ ወንድምና እህቶች አሉበት አባቶች አሉበት አገር አንጥቶ ከእናንተ ጋር አገናኘኝ። እሱን አመሰግነዋለሁ። በመከተል እዚህ ቦታ ላይ እንድንገናኝና ወደዚህ እንድንመጣ ያደረጉ ወንድሞች እዚህም ያሉ እጃቸውን አስረዝመው ከዚያ መዝዘው እኛን ያመጡ

ሃድያ የአላህን መግፊራ የአላህ እዝነትና በረከት ረህመትን ይዞ ጭኖ ወደኛ እየተጓዘ በራችን ላይ የደረሰ ረመዳን ነው። እኛን ሊያስምረንና ይቅር ላያስመረን ከጥፋታችን ከወንጀላችን እኛ ሰው ልጆች እንደ ሰው ልጅ አደር የለን እጃችንም እግራችንም አፋችንም ሁለ ነገራችን አደቤሉን በእነዙ ኩም አላህን እናስከፋለን እናስቆጣለን። ከዚሁ ሁሉ ወንጀላችን ሊያጥበንና ሊሰርዝልን አስቦ ደግዬው ጌታ እኛን አቆይቶ ረመዛንን አምጥቶ ዛሬዋ ዕለት አድርሶናል። አልሐምዱ ሊላህ ጀምረው ከሚጨርሱ ሰዎች አላህ አድርገን። ከኛ ጋር ባሳለፍናቸው ረመዳኖች ከኛ በተሻለ መልኩ ለአላህ ቅርበት ያላቸው ከኛ በተሻለ መልኩ ለአላህ ፍቅር ያላቸው ረመንን የሚወዱና የሚያከብሩ ረመንን የሚያውቁበትና ረመን እንደሚፈልገው ሁኔውለት ረመን ይሸኙ የነበሩ ወንድሞች ከኛ ጋር የነበሩ ሂደዋል። እናንተም ጋር የነበሩት ሂደዋል። የዘንድሮ ረመዳን አላገኙትም። እኛን ግን የአላህ ተውፊቅ ሆኖ የአሁኗን ረመዳን ለመጓደስ ጫፍ ላይ ደርሰናል። የተውባ ውኖር፣ የመግፍራ ውኖር ከሰዓት መጻ የምንባልበት ኖር፣ አላህ አንድቶ እኛን አቆይቶ አገናኝቶ ይህን ሁሉ አግኝተን ከምናሳልፈው ሰዎች አላህ ያድርገን። ይህምን ረመን ተቀብለን ወንጀላችን አስምረን ደረጃችንን ተምረን ደረጃችን ወደረ እንዲጨምርልን አድርገን ከሚማሩ ሰዎች አላህ አድርገን። ለዚህ እኛ መዘጋጀት አለብን። ሰው አንድ በጣም የምንወደው የምናከብረውና የምናፈጥረው አካል